ጡሩሲና ይህ ስፍራ መለኮታዊ ብርሃን ገዝፎ የሚታይበት ምላሶች በዚክር የሚጠመዱበት ማራኪ የሆኑ አንደበቶች ስለ አኽራም ያወጉበት እውቀት ከፍ ያለበት ቀልብ የሚረጋበት የአላህ ቤት ነው። ይህን የአላህን ቤት ደረሶች ራሳቸው በምታዩት መልኩ ግዙፍ የሆኑ ምሶሶዎችን ተሸክኖ ተሸክሞ ገንብተውታል። ምንኛ መመረጥ ነው የአላህን ቤት ለመገንባት መታጨት ይህን ስፍራ ሸመሐመድ አማን የቆረቆሩት ሲሆን ከከሚስ የ15 ኪሎ ሜትር ርቀት ላይ ይገኛል። በ1960 ዓ ም ተመሠረተ። በስፋቱ ወደ ሌለው 625 ሜትር የሚሰፋ ሲሆን በግዙፍ ምሶሶች የተገነባ ነው። የውጩ ምሶሶ 85፣ እንዲሁም የውስጡ ምሶሶች 41 ናቸው። ጡሩሲና ኢልም የሚዛቅበት አኽላቅ የሚቀረጽበት አደብ የሚሰበክበት መተናነስ ተዋዱእ ከፍ ያለበት የዕውቀት ጉጉት የሚጨምርበት ስክነት የረጋበት አጃኢብ ስፍራ ነው።